ሰላም ጤና ይስጥልኝ። የተከበራችሁ የክርስቲያን ቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተወዳጅ የማህበራዊ ሚዲያ መድረክ የሆነው ቲክቶክ ያስተዋወቀን የኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት መምህር የሆነው አክሊል የወቅቱ ዋነኛ መነጋገሪያ አጀንዳ ሆኗል። የወንድም ግን ባልተጠበቀ ሁኔታ ከቀድሞ የተሃድሶው እንቅስቃሴ ጋር ተገናኝቷል። አክሊልና ተሃድሶው የእሱ አስተምህሮና የወንጌል አማኞች ያገናኛቸውን አስገራሚ አጋጣሚ ልናጋራችሁ ወደ እናንተ መጥተናል። አብራችሁን ቆዩ። እነዚህ መጽሐፍት ውስጥ ያለው እያንዳንዱ ነገር መቀበል አለብኝ የግዴታ የለብኝ። የቤተ ክርስቲያኒቱ ያልሆኑ መጽሐፍትን የአውደ ነገስቱን ምኑ ምኑም እሱን መቀበል አይጠበቅብን ምናምን እንድት አለም ያሉ እሱንማ ማን ይቀበላል? እሱ ሳይሆን በኤርሲያን ውስጥ ያሉ መጽሐፍትን ነው እኛ እያልን ነው። በኤርሲያን ውስጥ ያሉ መጽሐፍት ሆነው ግን ውስጣቸው ያሉ ይዘታቸውን በይዘት ደረጃ እያንዳንዱን ነገር የግዴታ መቀበል አለብን በክርስትና ለመጽናት የሚለው ይሄ ሰው ሰራሽ ትምህርት እግዚአብሔር አምላክ በኢትዮጵያ ቤተ ክርስቲያን ታሪክ በየዘመናቱ በሃይማኖት ስርዓት የተሸፈነውን የተከደነውን የኢየሱስ አዳኝነት የማጉላት ስራ የተሃድሶ እንቅስቃሴዎችን እያስነሳ ወንጌል የገባቸውን ለወንጌል መሞት የተዘጋጀ ልብ ያላቸውን እየመረጠ ሲያቀጣጥል መኖሩን ታሪክ በሚገባ መዝግቦታል። ከ1426 እስከ 1460 የቆየውን የአፄ ዘር ያዕቆብን ያገዛዘምን የተፈታተነ በዘመኑ ከፍተኛ የሆነ የተሃድሶ እንቅስቃሴ ያመጣውን የአባ እስጢፋኖስና የተከታዮቻቸውን የተሃድሶ እንቅስቃሴ ጨምሮ የአማኑኤል ቤተ ክርስቲያንን የወለደውና ሚሊዮኖችን ወደ ጌታ ያመጣው የተሃድሶ እንቅስቃሴ እንዲሁም በነ መጋቢ በጋሻው ደሳለኝ በዘጠናዎቹ መጨረሻ የተቀጣጠለው የተሃድሶ እንቅስቃሴን ጨምሮ እጅግ ብዙዎች የዳኑበት ወደ እውነተኛ ወንጌል የመመለስን ኢየሱስን ብቻ የማክበርን ኢየሱስን ብቻ የማንገስን በጸጋውና በእምነት ብቻ መዳንን የሰበኩ እውነተኛ ሪቫይቫሎች በኢትዮጵያ ምድር ይታወቃሉ። እነዚህ እንቅስቃሴዎች ታዲያ የብዙሃን ህይወት የተከፈለባቸው፣ ብዙዎች የተሰዉባቸው፣ እልፎች የሞቱባቸው እውነተኛ የተሃድሶ እንቅስቃሴዎች ነበሩ። መዳን በሌላ በማንም የለም፣ እንድንበት ዘንድ ለሰዎች ሁሉ የተሰጠ አንድ ስም አለ። አንድ ስም አለ። አንተ ልንገርህ ኢየሱስ እኮ ብቻውን በዓል ነው ይህንን ሁሉ ያወራሁት ያለ ምክንያት አይደለም ወዳጅ የማህበራዊ ሚዲያ መድረክ በሆነው ቲክቶክ የተመለከትኩት አንድ ኦርቶዶክሳዊ ወጣት አስገርመኝ እንጂ የወጣት ሐዋርያዊ መልሶች ወይም አፖስቶሊክ አንሰርስ በሚል ገጽ የሚታወቀው ወንድም አክሊል ነው አክሊል ከብዙ ኦርቶዶክሳውያን መምህራን የተለየ ቀለም ባይበት ለቃሉ የሚሰጠው ትኩረት ቢለይብኝ፣ ይህ ወጣት የኦርቶዶክስ ወጣቶችን ወደ እውነተኛ የክርስቶስ መንግስት ለማምጣት የተቀመጠ ወይም የተጠራ ልጅ የሆንን ብዬ እንድጠይቅ አድርጎኛል። አክሊል እንደ መምህር ዘበነ ተረታ ተረቱን እንደ ቁም ነገር እያመጣ ሲፈተፍት ተመልክቼው አላውቅም። እንደ ዘመድኩን በስመ አብ ብሎ ስለ ታንክና ጠመንጃ አተኳኮስ ሲያስተምር አላየሁትም። እንደ መረታብ ጧፍ እያበራ ዓመፅ ሲቀሰቅስ አልተመለከትኩትም። ከሰላምታው እስከ ስብከቱ የእግዚአብሔርን ቃል እየጠቀሰ ያወራል። ጌታችን ኢየሱስ የሚለውን ቃል ሲጠራው አንደበቱ ላይ ይጣፍጥለታል። ቃሉን አዲስ ኪዳን ተኮር በሆነ መልኩ ያስተምራል። አዳኙ ኢየሱስን ለወጣቱ በሚገባው ቋንቋ ላት ድርሳናትን አይቀበልም። የጌታን አዳኝነት ከመናገር ቦዝኖ አያውቅም። ማያውቅም። ይህ ልጅ እውነተኛ የክርስቶስ ወንጌል በሚገባ ገብቶታል። ሃይማኖተኛ ከሆነው ማህበረሰብ እንደ መውጣቱ እነሱን ለመምሰል ከፍተኛ ጥረት ቢያደርግም፣ ልጁ ግን ወንጌል የገባው የወንጌል ሰው መሆኑን ጥያቄ የሚያሻ ጉዳይ አይመስለኝም። እነዚህ መጽሐፍት ውስጥ ያለው እያንዳንዱ ነገር

ይህ ወንድም በቲክቶክ መጥቶ ማስተማር ከጀመረ በኋላ ብዙ ሺህ የኦርቶዶክስ ወጣቶች ወደ መጽሐፍ ቅዱስ ተመልሰዋል። በዙሪያ እንኳን ውማቃቸው ቃሉን ማንበብ የጀመሩ ብዙ ናቸው። ብዙዎችም ኢየሱስ የጴንጤ ብቻ የሚመስላቸው ጌታ ኢየሱስ እውነተኛ ዳኝና ጌታቸው መሆኑን አውቀዋል። ለዘመናት ቤተ ክርስቲያኒቷን ሸፍኗት የነበረው ሰዎችን ያገነነ ፍጡራንን በአምላክ ቦታ የተካ ከማዳኑ ወንጌል ይልቅ ስፍራ ይዞ ሲሰብክ የኖረ ለምዕተ ዓመታት ሲመለክ የነበረ ትርኪ ምርኪ ነገር ሁሉ አሁን ይገለጥ ጀምሯል ሁሉም አይኑን ከፍቶ መመልከት፣ ጌታን ብቻ ወደ ማምለክ መምጣትም ጀምሯል። እኛም ፍላጎታችን ሰዎችን ወደ ወንጌላውያን ማህበር ማፍለስ ሳይሆን ትውልዱን በጌታ ማድረግ ለጌታ መዋጀት ነውና ባሉበት ሆነው መጽሐፍ ቅዱስን ማንበብ ከጀመሩ ይድኑ ዘንድ ግድ ነውና በነገሩ ጌታን እናመሰግናለን። ነገር ግን ስራው ወንጌል ነውና ወንጌል ደግሞ ዋጋ ይከፈልበታልና በምድራችን ጌታ ብቻ ይመለክ በማለታቸው አባ ስጢፋንና ተከታዮቻቸውን በአሰቃቂ ሞት ያስገድለው ብዙኃንን ለሞት ዕልፎችን ለመከራ እየዳረገ የሚሊዮኖችን ወንጌል ያሉ ሰዎችን ደም እየጠጣ ደረሰው ጥንተ ጠላት ዲያብሎስ የዚህን ወንድም አገልግሎት በቀላሉ አልተመለከተውም። እንደ ደቂቀ እስጢፋኖስ በቁሙ ጉድጓድ ቆፍሮ ጭንቅላቱ ላይ ፈረስ ባያስነዳበት እንደ ወንጌላውያን አባቶች በስጋው ባያሰቃየው እንኳን የሃይማኖት ለምድ አስለብሶ ያስቀመጣቸውን ተከታዮቹን አሰማርተው ከፍተኛ የስም ማጥፋት ዘመቻ አሰማርቶበታል። አብጦ ነበር። አብጦ ሲባል ጊዜ አበጠ መተንፈሳቃተው አዩ፣ አባቶቻችን እንዲህ አይነት ነገር ሲበዛባቸው ራሳቸውን ዝቅ ነበር የሚያደርጉት፣ ራሳቸውን ዝቅ ነበር፣ ትውታን ነበር የሚሆኑት። እነዚህ ጥቢተኞች ግን ከኛ በላይ ማለት ጀመሩ ማለት ነው። ሹመት እንኳን እኮ ሲታጩ አልፈልግም ብለው በእግር በብረት ታስረው በግድ ነው አባቱኑን ብን የሚሉት። ሰላም፣ የኔ ተወዳጆች፣ እንዴት ናችሁ? ደህና ናችሁ? ሆይ፣ የኔ ተወዳጆች በጌታችን ጸጋና ሰላም ይብዛላችሁ። አሁን በዚህ በአራት ኪሎ ጉዳይ ትንሽ ችግር ተነስተዋል። የኛንም ስትል አክቸዋሊ የኛን ስም ማንሳታቸው ቀርቡ አሉ፣ ከኦርቶዶክስ እና ከፕሮቴስታንት ጋር ኦርቶዶክስ ለመሆን የግድ ገድላትን መቀበል የለባችሁም የሚሉ አሉ ማለት ነው። እነዚህ ታዲያ ከምን ተለዩ? ከፕሮቴስታንቱ ትልቁ ልዩነታችን እሱ አይደለም። በማቃለል የሚታወቁ ሰዎች አሉ። እናንተ የቤተክርስቲያኗ አለኝታ ብላችሁ የምታስባቸው ሰዎች ነገር ግን ቅዱሳንም በማቃለል የሚታወቀው አሉ። በተለይ ለኢትዮጵያውያን ቅዱሳን ንቀት ያላቸው ሰዎች አስቡ። የኢትዮጵያውያን ቅዱሳን ከውጭ ሀገር ቅዱሳን ያንሳሉ ብሎ የሚያስቡ ሰዎች አሉ። ስም ጠርተን እነጋግራለን፣ እግዚአብሔር ፈቅዶ አንድ ቀን ይሄን እነዚህ ይህንን የሚሉ እነማን እንደሆን እንደሆነ አሉ ምትሏቸው ሰዎች፣ ቀበዚህ ዘመን እንደ ታቦት የምታዩዋቸው ሰዎች ጣዖት ያደረጓቸዋቸው ሰዎች አሉ። እንደ ታቦት እናንተ እናንተ የምታዩዋቸው ነው። እኔ ግን ጣዖት እንዳደረጋቸዋቸው የሚሰማኝ ሰዎች አሉ። ጣዖት ያደረጋቸዋቸው? በታቸውን ለግድያና ለጦርነት ያሾሉ የጠላቻ መርዝ የሚተፉ አስተማሪ ነንባዮች በዚህ ልጅ ላይ መናፍቅ ሀራጥቃ ታድሶ የሚል የተለመደ የጠላቻ ትርክታቸውን ይዘው ከተፍ ብለዋል። ልጁ ወንጌል እየሰበከ ብዙሀን ሲከታተሉት ሲነቁ በእነሱ ውስጥ ሆኖ የተበሳጨው ሰይጣን ዲያብሎስ ሊያጠፋው ሰይፉን ከአፎቱ መዞ በታላቅ ብስጭት መጥቶ እየተናከሰ ይገኛል። ወገኖቼ ኢየሱስ የሚለውን ስም መጥራት ሚሊዮኖችም እንዲጠሩት ማድረግ ቀላል ነገር አይደለም። በተለይ መዛቤት ሆኖ የእነሱ አገልጋይ ሆኖ ገድላትና ድርሳናት ልክ አይደሉም ብሎ መናገር፣ ዚህም ትውልድን ማሳመን ለእኛ ለወንጌል አማኞች ትልቅ ድልና ስኬት ነው እኛ የሰው ሁሉ ወደ እውነት መምጣት እንጂ የሃይማኖት ጉዳይ አጀንዳችን አይደለም። የእግዚአብሔርን ዓለምን በልጁን የመጠቅለላ ሀሳብ ማሳካት እንጂ የማንም ወደ እኛ መምጣት አሳስቡን አያውቅም። በእውነት ይህ ልጅ ከነ ድክመቱ እጅግ ትልቅ የወንጌል ሥራ እየሠራ ይገኛል። ጠላቶች እንደ ቀደሙት የወንጌል ሰዎች አፍነው እንዳያጠፉት በቅን ልብ እንድንጸልይለት አደራ ጭምር እንላለን። ሰላም